እዚህ መምጣቴ ልጄን ሳያሳቀቃት አልቀርም። ምን ይሻለኛል? ወደ ሀገሬ ልመለስ መሰለኝ። ግን ደግሞ እውነቱን ብትነግሬ ለእኔም የአይምሮ እረፍት ነበር። አዎ ይከብዳል። ምናልባት የጽናት አባት እንግዲህ ወይኔ ልጄን አሳቀኳት፣ ልጄ ተሳቀቀች፣ ልጄ ሀሳብ ገባች፣ ልጄ አይኗ ብር አለ በቃ ብዙ ነገር እያሉ ነው እና ስለ ጽናት የኔ አባት እኔም ማሳዝነውኛል እና በዛው ልክ ደግሞ የኪራ አባት እንግዲህ ጽናትን በጣም በጣም እየተናገሯት ነው ምክንያቱም ክብሩምና ኪራን ያጣላሻቸው አንቺ ነሽ ብለው እንግዲህ የኪራ አባት በጣም ተናግረዋታል ማለት ነው። እነሱ ወደው እና ፈልገው ተጣሉ እንጂ ጽናት ምንም አላደረገቻቸውም። ሲቀጥል እንግዲህ የኪራ አባት ሌላ ልጅ አለች። ያችን ልጅ እንዲያገባና ያችን ልጅ እንዲወድ እንድታደርግ ለጽናት ጥያቄ አቅርቧል ማለት ነው። ትናንትና እንደዛ ስለተናገርኩሽ ይቅር ታደርግልኝ ብሎ እንግዲህ የጓደኛ ልጅ ትመጣለች። ያቺ ልጅና ኪራ እንዲቀራረቡ አድርጊ ብሎ ለጽናት ትልቅ የቤት ስራ ሰጥቷታል ማለት ነው የኪራ አባት። እውነት ጽናት ይሄ ሰላም ሰላም ውድ የተከበራችሁ የሻ ተኩለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት የክርስቶስ ሰላም ይብዛላችሁ። እንዴናችሁ? ደህና ናችሁ? ዛሬም በጽናት ድራማ መጥቼላችኋለሁ። ለዚህ ቤት አዲስ ሲሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንላለው። ነባር ቤተሰቦች ደግሞ እንደተለመደው ማለት ነው። እንግዲህ ጽናት ድራማ የጽናት አባት በጣም ከፍቷቸዋል። ያው እቃቸውን ተዘርፈዋል፣ ገንዘባቸውን ይዘ የመጡትን ጤፍ ምናምን ተሰርቀው እንግዲህ የሆነ ባይታዋርነት ተሰምቷቸዋል። ቤት ውስጥ ደግሞ የሚያውት አንዳንድ ነገር በተለይ የኪሮ ቤል አባት የሚያሳየው ነገር ምናምን ትልልቅ አባቶች ሰዎች ገና ሳይናገሩ ሆዳችሁ ውስጥ እንዳለ ያውቁባችኋል፣ እና ፊታችሁ ላይ ያስታውቃችኋል። እና የኪሮቤል አባት የሚናገራቸው ቃላቶች ምናምን በጣም ጨንቋቸዋል ማለት ነው እና ያው እንግዲህ የኪሩቤልና ጽናት አንድ ላይ ክፍል አግኝቷቸው ነበረ። የኪሩቤል አባት ግን በጣም በመጥፎ ነገር በመጥፎ አይን አይቶ ነው ማለት ነው። ለእናት ደውልላት ብሎት በር ዘግቶበት ለኪራ የወጣው ማለት ነው እና የኪሩቤል አባት በጣም አደገኛ ይመስላል። በዚህ እንኳን ራሱ ተረድቶ ጽናትና ኪራ ምን እንዳላቸው፣ ምን ግንኙነት እንዳላቸው እንኳን ለኪራ አልጠየቀውም ማለት ነው። እንግዲህ የኪሩቤል አባት ምንድነው ያደረገው? ማን ነው ያ ማነበረ? ይሄ እንግዳ ሆኖ መቶ በጽናት ከኪራ ጋር ተጣልቶ ሄደው ልጅ ምኑ ስሙ ጠፋብኝ፣ በናታችሁ ኪሩቤል ነው ምናምን የሚባለው ልጅ እሱ ልጅና ኪራ እንግዲህ ብዙም ጥሩ አልነበሩም። አሁን ላይ እንግዲህ እሱ ደውሎ ለጋሽ ለኪራ አባት ሁሉንም ነገር ነግሯቸዋል። ተጣልች ስለነበረ ተጣልተን ስለነበረ ኪራ ራሱ ወደዚህ ሀገር መምጣቴን አያቅም ምናምን የሚል ነገር ነግሮታል ማለት ነው። እና በምንድነው የተጣላችሁት? እንግዳ ሳመጣ ለምንድነው ከቤት ውስጥ የምታስቀይመው? ምናምን ብሎ እንግዲህ የኪራ አባት ኪራ ላይ ጮህቦታል ማለት ነው። ከዛ በኋላ ኩሽና ሄዶ ጽናትን እንግዲህ ምን አርፈሽ ስራሽን አሰሪም ወይ ምን ይሁን ብለሽ ነው ሁለት ወንድማማቾችን ያጣለሻቸው እኔ ልጆቼ ሁለት ልጆቼ ሲጣሉብኝና ሲነኩብኝ አልወድም፣ እናደዳለሁ። አርፈሽ ስራሽን ስሪ፣ አንቺንም አባትሽንም መሸከማችን ትልቅ ነገር ነው ብለው እንግዲህ ጽናትን አስለቅሷታል ማለት ነው የኪራ አባት። ከዛም እንግዲህ በንጋታው የጽናት አባትም በጣም ተሰምቷቸው ኪራን ጠርተው እባክህ ልጄ ትኬት ቁረጥልኝ የምትፈልገውን ነገር እዛ ስደርስ ልክልሃለሁ እባክህን ብለው ለኪራም ማክረውታል ማለት ነው እንግዲህ ኪራም እሺ አባቴ እኔ ኮ የምትፈልጉትን ነገር አደርጋለሁ ጽናትንም እንደርሶ ባልሆንም እንከባከባታለሁ ብሎ ለአባቷ ቃሉን አሳልፏል ማለት ነው እሳቸውን ጎንበስ ብለው አመሰግናለሁ እሺ ልጄ ተባረክ ብለው እንግዲህ ኪራም ትኬቱን ቆርጦላቸው እሳቸውን ወደ ሀገራቸው አሳፍረዋል ማለት ነው። ከዛ እነሱ ከቤት በወጡበት የጽናትና የኪራ አባት ብቻቸውን ቀሩ ማለት ነው። ከዛ በኋላ ጽናት አላወቀችም የኪራ አባት ከሳሎን ቁጭ ብሎ ነበር። መጥረጊዋን ይዛ ወደዛ ስትሄድ፣ እንዴት አደርክ ጋሼ ብላ ስትል ነይ ቁጭ በይ አሏት ማለት ነው አሏት ማለት ነው። ከዛ በኋላ እሺ ብላ ቁጭ አለች ማለት ነው ጽናት ከዛም ግን ዛሬ የምነግርሽ ትልቅ ነገር አለ፣ ያንችን ጠንካራነት ይፈልጋል ምናምን አለ። ከዛ በኋላ እህ ለመስማት እሞክራለሁ ብላ እየፈራች እየቸረች እንግዲህ ነገሩን ለመስማት ጓጓች ማለት ነው። ጽናት ከዛም እሽ ንገረኝ፣ እሱን ሰምቸው እወስናለሁ ብላ እሱም የኪራ ናት የካንሰር ታማሚ ናት እና ኪራን አግባ አግባ የምትለው የእሱን ዓለም ለማየት እና እሱን እንትን ለማለት ስለምትፈልግ ነው እና ባክሽን፣ በዚህ አግዥኝ ሲላት እኔ እንዲ ላግዝህ ታዲያ በዚህ ብላ ስትለው፣ እንግዲህ አንድ ልጅ ትመጣለች። ልጅቷም ደግሞ የኪራ አባት የጓደኛ ልጅ ትመስለኛለች እና መዛመድ ይፈልጋል ሰውየው። ከዛ ሰውዬ የጽናትና የኪራ ጉዳይ ምንም መስሎ አልታየውም። መጠየቅም አልፈለገም። ምንድን ነው ችግራችሁም፣ በመሀላችሁ ምን አለን ብሎ መጠየቅ አልፈለገም። እሱ የፈለገው ያችን ልጅ ከኪራ ጋር እንድታገናኝለት፣ ከኪራ ጋር እንዲግባቡ፣ ከኪራ ጋር እንዲተዋወቁ ለማድረግ ነው የፈለገው እንድታረግለት ጽናትን ጠየቀ ማለት ነው። እንግዲህ ጽናትም ይህንን ማድረግ አልችልም ብላ ብትግደረደርም መጨረሻ ላይ ግን እሽ ጋሽ ብላ ተቀብላለ ማለት ነው። ያንን ከተቀበለች በኋላ ግን ክፍሏ ሄዳ እንዴት ነው እንደዚህ የማደርገው? አይ አልችልም፣ ሄጄ ልንገረው እያለች እየፈራች እየቸረች በዛ መሀል ምሩ መጣች። ምሩ ምን ሆነሽ ነው ጽናት? ለምንድ ነው እንደዚህ የምትኙ? በጣም ተቀይረሻል እኮ ሰሞኑን ምናምን እያለቻት ነበር ምሩም እንግዲህ እሷም አልተናገረችም። ኪራም በጣም ግራ ገብቶት ምንድን ነው ለምንድነው እንደዚህ የምትሆኙ የሆነሽውን ነገር ለምን አትነግሪኝም? ምን አዲስ ነገር ተፈጥሯል እያላት ነበር እሱም ማለት ነው። ፅናትም እንግዲህ የሆነችውን ነገር መናገር አልፈለገችም። በዚህ ጉዳይ ምሩን በጣም ደጋግማ ጠየቀቻት ማለት ነው። አንቺ እኮ ጸባይሽ ሁላ ተቀየረ እንደ በፊት አይደለሽም። ፊትሽ እኮ ያስታውቅብሻል እኔ እንደዚህ ስትሆኝ ማየት አልፈልግም። እባክሽን ንገሪኝ እያለቻት ነበረ። በቃ ሌላ ቀን እናወራለን ብላት እሷም ተነስታ ከክፍሏ ወጥታ ሄደች ማለት ነው። ኪራም እንደዚሁ እንግዲህ ኩሽና ድረስ መጥቶ ጽናት ብሎ ሲጣራ እሷም ተደበቀች ማለት ነው። ከዛ በኋላ ከተደበቀችበት የት ሄዳ ይሆን እያለ ሲናገር አስነጥሳት ማለት ነው። ከዛ ካነጠሰች በኋላ በቃ ኔ ሊሄድ ብሎ ሲል እሷን ብድጋለች ማለት ነው። ከዛ በኋላ ምንድን ነው እንደዚህ የምትወኙ? ስትዋሽ እኮ አያምርብሽም ሲላት፣ እኔ አልዋሸሁም አለች ማለት ነው። የኔ ሚስት ደግሞ ስትዋሽ አያምርባትም እያላት እያለ፣ እኒሄን ነገር እንድናቆም ስንት ጊዜ አወራንበት አለችው ማለት ነው። ምን ማለት ነው? እኔ እኮ የፈለግሽውን ነገር ብትኝ እኮ አንቺ ነው የምጠብቀው ማድረግ እችላለሁ እያላት ነበር ማለት ነው። እሷ ግን አባቷ እሳት ውስጧ ከቶባት ስለሄደ ስለ ኪራ እንዴት መርሳት እንዳለባት እንትን እያለች ነው ኪራን። በቃ በኋላ ወራሻ አለው ብሎ ከሄደ በኋላ እሷ ምንድን ነው ያለችው ወይኔ የኔ ጌታ የኔ ፍቅር። እንግዲህ ጽናትን በጣም እየተጻጸተች ነው። እንደዚህ ያደረጋት እንግዲህ የኪራ አባት ነው ማለት ነው። ምክንያቱም ሌላ ሴት ከኪራ ጋር እንድትለምድ አድርጊ ብሏታል ማለት ነው።